በገና ልባ አምላክ ዳዊት በሰጠኝ በገና ህይወቴን ልቃኘው ቤት መጣሁና በገናውን ሲይዝ በአስሩ አውታሮች ላይ አስርቱ ቃናተ ኦሪቶችን ሳይ የጨቀየ ህይወት ለዓለም ደማ እንኳንስ ልኖረው ህግን ሳልሰማ፣ በአውታሯ ኑሬ እጅ ልዘምር ለታይታ ኃጢአት የታወሰኝ እኔ ጣቴ ፍታ? አንድ ቁጥር አውታር ሌላ አምላክ አታምልክ ያልከውን ዘንግቼ ላለማዜማለሁ እጆቼን ዘርግቼ። ሁለተኛው ደግሞ በሐሰት አትማል ስምህን ለእውነት በውሸት ቀምሬ ስምለውላለው ቃልህን ሰብሬ። ሶስት ቁጥር ይላል ሰንበትህን አክብር ዕለተ ሰንበትን ቅድስቷን ቀን ሽሬ ነብሴን ዘረጋሁት ከስጋ ምክሬ። አላት ነዝሃል እናት አባት አክብር እየገለ መጥኩኝ እናትና አባቴን በመንገድ ነገር ጨረስኩ ዘመኔ። አምስት ይገሳል አትስረቅ እያለ የለብን ዘመን ህይወቴን የዋጀው ከሰው ብቻ አይደለም አስራት በኩራትህን ከአንተም ካንተም ነው ምሰርቀው። ስድስት ህዋንህ አንድ ናት ከሌላ ታመንዝር። ዓይን ያየው ሲከተል ካገኘው ጋር ሲሻ የምኖር ልጅ ነኝ በዘማዊ ዋሻ። ሰባት ያስተምራል አትግደል እያለ ወንድምህን ገደልኩት ያንተን እጹብ ስራ። ምጽዋት ሳልሰጠው በረሃብ መከራ። ስምንት ቁጥር ደግሞ በሐሰት አትመስክር፣ በተቆመ ሸንጎ በፍርድ አደባባይ በሐሰት መስክሬ ሰጠሁት ለስቃይ። ዘጠኝ ያንተን ነው እንጂ የሌላን አትመኝ፣ የወንድሜ ማግኘት ደም ሆና ባይኔ በቅናት መቃጠል ክፉ እኮ ነኝ እኔ አስር አስር ግን ፍቅር ነው የሰውን ልጅ መውደድ፣ እኔ እራስ ወዳድ እንኳን ላስብ ለወንድሜ ስም የሚሸጠው ነኝ በአደባባይ ቆሜ። ደግሞ ደግሞ ይሄን ሁሉ በደል ተሸክሜ ልክ እንደ ዳዊት ወደ አንተ እንደመሸሽ ወደዛ ሄዳለሁ አሁንም ደግሜ፣ አሁንም መበደል፣ አሁንም መበደል እገሰግሳለሁ ክፋት ለመታደል አልደረድር ያለ ጣቶቼን አንስቼ አንገቴን ሳንጋትት መቃኛውን አየው። የቅዱሳን ቅዱሳን እንጌት ቃልህን አክብረው ዓለምን በምልጃ የሚቃኛት ባንተ ዙሪያ ከበው መንግስትህን ለዋት መስቀልህን አየው ከበገናው ጫፍ ላይ ለኔ መሞትህ እንዳላይ የነበረ በገሃነም ስቃይ ቀንበሬን አንስተ ህይወት ለሰጠህኝ ድጋሚ ልሰቅልህ ይሰቀልን ስቀኝ አንገቴ እንደፍቼ ገበቴውን አየው። አለቀስኩ አነባው በመስቀል ስር ዛሬም ድንግልን አገኘው። የንጽህናዋ የተዘጋው በር ምሳሌ በያዘ ምስጋና ያፈልቃል ጌታ እንደተወለደ እንደተረገዘ በተዘጋ ማይዘን ማንም ባልገባበት የጌቶቹ ጌታ እንደተገኘበት ገበቴውም ፍጹም የተዘጋ ሆኖ ምስጋና ማውጣቱ በተዘጋ ማህፀን ወልድ መገኘቱ ብርኩማው የጽዮን መገኛ የሲና ተራራ ለሙሴ የተሰጠው እስራኤልን ለሚመራ ከብርኩማው ላይ ያለው የሚታየውን ዚራ ከፍ ዝቅ እያሉ በጸሎት የሚያቆያት የቅዱሳን ስራ። በቀኝ ያለው የቆሞ ምሰሶ የፍቅረ እግዚአብሔር የቅዱስ ሚካኤል የአፎሚያ ረዳት የሞትን ደብዳቤ ሕይወት የሚያረጋት የሱ ምሳሌ ናት። በግራ የቆሞ ምሰሶ የመጋቢ ሐዲስ የቅዱስ ካፍሬ የፊቅረሚዝ ወይም የሰው ከሳት የሚያወጣው የሱ ምሳሌ ነው። ከጌታ ፊት የሚቆመው በእናቴ ምልጃ በመላእክት ምልጃ አፈር ደባ ሲለብስ ይታየን ጀመረ የሞት ቀንበር ሲፈርስ እና ሀብተ ፈውስ የሆነ ይህ ቅዱስ በገና ምስጢሩ ጥልቅ ነው። በምስጋና ለምጸና የእርጋታ ዘመን መብከንከን የሌለው ዳዊት ደርድሮ ለሳኦል እንደ ሳኦል እንደ ዳዊት ደርድሮ ለሳኦል እንደዳ ነው። ስጋንም ነፍስንም ከህመም የሚያድን በገና ቅዱስ ነው፣ የሚሰጥ የውስጥ ሰላምን በገና ጎስባል